ራስ ማያ ተከታታይ የራዲዮ ድራማ ከአሜሪካ ምዕራፍ 2 ክፍል 23። ውድ የፕሮግራማችን ተከታታዮች በክፍል 22 ድራማችን ሶፋኒት ያለፈ ታሪኳን ለህይወት ተንፍሳ አላታለች። ዘውዱ ከባሻ ጋር ያለውን ቅርበት በመጠቀም ክፍተት የማያጣውን የክንፉን ቤት ለመደገፍ እየሞከረ ነው። የባሻና የክንፉ መፈታተን ወዴት ያደርሳቸው ይሆን? ራስ ማያ ተከታታይ የራዲዮ ድራማ ክፍል 23 ድርሰትና ዝግጅት አበባየሁ ታደሰ፣ ቅንብር አምባው ደሳሌ። ባሻችን ልጅ ሚካኤል ሚኪያስ። እሱ ይሻለሃል። መሻል አለመሻል ሳይሆን ትክክለኛው ስለሆነ ነው። ታጥቀ ነው የመጣኸው? ለምኑ፣ ለሙጉቱ ነው እንዴ? እርስዎን በሙጉት ማን ይረታዎታል? እውነት ያለው አልጎት። እኮ ከየት ብቅ አልክ? ከተኛውበት ልበሎት፣ ድቡ እየተኝቼ ነበር። ከእንቅልፍ የተነሳ ለምን ፀሐይ የሞኩ አልንቀሳቀስም አልኩ። መቸስ ፀሐይዋ እምቢ አትል፣ እንደ እናንተ አይደለች። እናንተ ብትሆኑ ፀሐይዋንም አየሩንም ትቆጣጠሩብን ነበር። ወዴት ወዴት፣ ስፖርት ላይ ነዎት? ይ የእኛን ስፖርት ትወው። ድሮ ስፖርት ተሰራ፣ አሁን እንደምታየው ወንበሩን ተመርኩዤ ነው ትንሽ ወገቤን ለማፍታታት የምሞክረው። መንቀሳቀሶት እንኳን መልካም ነው። ባሻችን አዲ እግሬን ላፍታታ ብለመተምን ነው ቁጭ አለግ እንዲሁ እርሶ ስፖርት መሰጠኝና ልመልከቶት ብዬ እኮ ነው። መልት ኮነ ታጠናኛለህ አይደል? እንደዛ ሳይሆን አንተማ ታጠናኛለህ። መጽሐፍ ልታደርገኝ ሳታስባት ቀር ብችል ደስ ይለኛል። ጊዜና ሁኔታ ቢፈቅድ አቅሙ ቢኖረን አያስብበታ እንግዲህ ረ አስብበታለሁ ባሻል ይውል ያ ነጫጭባ እዛ ጋ ከሚወርደው ውሃ ቀጥሎ እሱ በእኔ የሚዝናና መስሎታል አልገባውም እንጂ እኔ በእሱ ምዝናና እኔን አስቀናለሁ ብሎ በስፖርት መከራውን ያል እኔ ደግሞ ሆነ ብዬ እሱ የሚሰራውን ነው እየሰራሁ ያለሁት እኔ ሲገረመኝ እሱ አይደለም እንዴ ተመልከተው አየህ፣ ተመልከተው፣ ጥርሱን ብልጭ ሲያደርግ። አይ ጅሎ፣ የእናንተ ጥርስ እንደሆነ ስትሞቱም ብልጭ ብሎ ነው የሚቀረው። ልባችሁ ውስጥ ግን ተንኮል ነው የሞላው እ ሲወዱም ሲጠሉም ሲገሉም ሲያድኑም ብልጭ ያደርጉታል። ይኸውልህ፣ እንደ በለጥ ነው። ገባው መሰል ዱብ ዱብ እያለ ሄደ መስሎታል እኝ? ሲል ልቤን የሰጠሁት ትተዋወቃላችሁ እንዴ? ከነጭ ጋር ምን መተዋወቅ ያስፈልጋል? ታዲያ እንደዛ ከሆነ እርስ ሆኖታ የደረሱበት ቤ በኩል ይሄው እሱ የሚሰራውን እየተከታተሉ አይደለም እንዴ? ወይ ተግባብታችሁ ቢሆን ጥሩ ነበር። ማግጠጥ እንጂ መቼ አድሮ የሚሞቅ ፍቅር አላቸውና እውቅያ ትመሰርታለ እኝ አለ እኛ አልኩለት፣ አለቀ። በሰላም ስፖርቱን የሚሰራውን ሰው እየበጠበጡ። አልበጠበጥኩትም። አረ ሼም ነው፣ በገዛ አገሩ በገዛ መንደሩ። ፈገግ ሲል ከልቡ መሰለ። ይሄኔ በውስጡ ይሄ ደሃ ስደተኛ እያለ እየናቄ ነው። ያላወቀው ግን በእኔ ልብ ውስጥ ያለውን ቦታ ነው። ይሄ እንደ ሀገርም እንደ ግለሰብም ጠባጫሪነት፣ በዛ ላይ ሁሉንም አንድ ናቸው ብሎ መውሰድ አንችልም በተለይ ስለ እኛ ሀገር መልካም ስሜት ያላቸው ኢትዮጵያን ከነ ሙሉ ክብሮ አምኖ የተቀበሉ ብዙዎችም አሉ። አንተ ተቀበላቸው። እኔ ግን ለዘመናት ተንኮላቸው ሳይ ስለኖርኩ አይመቹኝም። አንተማ ጥገኛ ስለሆንክ እነሱን ብታሞጋግስ አይፈረድብህም። ማሞጋገስ ሳይሆን እውነት ነው። ባሻችን፣ እውነት ያለው ይሞግተኝ ብሎ የለም እንዴ? እርስዎ ራስዎት ተው እንጂ እነሱ አይደሉ እንዴ ከዚያና ከዚህ እየሆኑ ሲያራብሹን የሚኖሩት? ታዲያ ፈቅደን አይደለም መቼም። እንደ ፓፔት በገመድ ይዘው አያታኩሱም። አያልገባህም፣ አይገባህም ባሻችን። በመጀመሪያ አልገባህም ብለው አይጀምሩም። በደንብ ይገባኛል። ሁለተኛ ሁልጊዜ ችግሮቻችንን በውጭ ዓለም ላይ መውረር አይመችኝም። የሆነ ጊዜ ለአንደኛ አንደኛ ሆነ እኖረናል። ከዚያ ቁጭ ብለን ስናወራ አልፎ ሄደዋል። ከዛ በኋላ አልፈናቸው እንዳንሄድ መንገድ ቢዘጉብን የጨዋታ ውቅ ነውና ማመን ያስፈልጋል። ታዲያ ራሴን ውቀሰዋ። እኛ እንደሆነ አባቶቻችን አድዋ ላይ ጣሊያንን እንደ ገረፉት ሁሉ እኛም በዘመናችን ኮሪያ ላይ ማንነታችንን ለዓለም አሳይተናቸዋል። አሜሪካኖቹም ሆኑ ሌሎቹ በትክክል ያውቁናል። በወታደራዊ ትርዒትም ሆነ በሌሎች ውድድር እኛ ነበርን አንደኛ ወጥተን ከተባበሩ መንግስታት ዋንጫ የተሸለምን። ያንን ግን ሊናገሩ አይደፍሩም። ከዚህ በላይ ምን ያርጉ? ዋሽንግተን ዲሲ በሄዱ የኮሪያ ጦርነት መታሰቢያ ቦታ ላይ የኢትዮጵያንም ስም በክብር አስቀምጠዋል። አይ ጅሎ፣ እሱማ ግዴታው ስለሆነ ነው። መቼ ስለተባበሩት ጦር ኢትዮጵያ አልዘመተችም ብሎ ሊሰርዝ አይችል። ከፈለጉ ምን ያገዳቸዋል? እነሱ ያመኑበት ይታመናል። እነሱ የረሱት ይረሳል። ዋናው እኮ ፓወር ነው፣ ባሻችን ጉልበት አንተ ጎብድድላቸው አመኑም አላመኑም፣ በኮሪያው ጦርነት ትልቁን ድርሻ የተወጣ ነው እኛ ኢትዮጵያውያን ነን። ይህንን ድንቅ ታሪክ አይተርኩም። እናንተም ጥገኞች ስለሆናችሁ የሰጧችሁን ብቻ ነው የምትቀበሉት። እነሱም ሁልጊዜ እኛነን አዋቂ፣ እኛነን የበላይ፣ እኛነን ጠባቂ ይላሉ። ልክ እንደዚህ ነጫጭባል። ግድ የለም አይናደዱ። መቼስ ሀገራቸው አይደል የመጣንባቸው። እሱ ልክ ነ። እዛ የጀግኖቹ መንደር ግን ማን መሆናችንን አሳይተናቸዋል። ትልቁን ተጋድሎ ያደረግነው እኛ ነበርን። እኛ ያበሾቹ፣ እኛ ቀጫጭኖቹ፣ እኛ የሰውነታችን ማነስ ታይቶ በሁለት ቀን ደክመው ይወድቃሉ የተባልነው ነበርን። ጀግና የሆን ነው ሊያሰሩ ሲወስዱ ወዴት ልጄ? ወደ የሀገሩና ወደ መጣበት ይሄ ሰውየው ይመለሱ ያለውን ነው። አዎ አታይም እንዴ? አሰልፈው እኮ ነው የሚሸኟቸው። ውይ እህቶች፣ ሰርተን ቢያልፍልም ብለው ወጥተው፣ ይሄ ሰውዬ እኮ በጣጥ አደረገው። እኔ እኮ ምለው እሷ ሀብታም አይደርሱበት ሰርተው ቢበሉ ምንቸገረው? ወንጀል በዛ ነው የሚለው። ታዲያ ወንጀል የድሃ ብቻ ያደረገው ማን ነው? እነሱስ ያው አይደሉም? እሱን ማን ይሰማሻል ማየ ለነገሩ አሁን እዚህ ሳን ፍራንሲስኮ እንኳን ብዙ የንግድ ማዕከሎች እየተዘጉ ነው። ለምን? ወንጀሉ እየበዛ በቀን ተቀን ዝርፊያው እየጨመረ መጣ። አይ ኑሮ እኮ ነው እናቴ ነሽ፣ ሰው የሚበላው ካጣ ዝም ብሎ የሚቀመጥ ይመስልሻል? ይኸው ወደ ቤተ ክርስቲያን እንኳን ስትወስጂኝ በመንገዱ ግራና ቀኝ ቤት የሌለው ፕላስቲክ ተጠልሎ እየኖረ አይደለም ይኖር። አንደኛው ተቸግሮ በየጥጉ እያደረ፣ ሌላው በአማራ መኪና እየመጣ ለእግዚአብሔር መች ይሆናል እንዴ! ትዕግስትም እኮ ልክ አለው ሞልቶ የገነፍላል። እሱ ልክ ነሽ። ኑሮማ የሚገፋ አልሆነም። እናንተ እንኳን ስንት ዓመት ሆናችሁ ትሰራላችሁ፣ ትደክማላችሁ፣ ጠብ የሚል ግን የለም አይደል? እውነትሽን ነው። ኢኮኖሚውን ከማስተካከል ይልቅ ስደተኛውን ማባረር እንደ አማራጭ ወስዶታል። እሱ አሁን ይሄ ምንድን ነው የምትሉት ወረቀት የሌላቸው ናቸው ማለት ነው? በአብዛኛው እንደዛ ነው። ግን ደግሞ ወረቀት ኖሯቸው በወንጀል ውስጥ የተሳተፉ መጀመሪያ ይሄዳሉ ሲሉ ነበር። ወረቀት ካላቸውማ ሀገራቸው እዚሁ እንዲሆን ይፈቅዶላቸዋል አይደል? አይ አይመስለኝም። እሱ በፊት ቀረ እ ታዲያ እኛን የሚያስሩ ይሆን እንዴ እን ለምን ወረቀት ያላቸውን ከያዙ ታዲያ እኛ ምንም የሌለንማ ዝም አይሉንም። እናንተማ ለጉብኝት የመጣችሁ ናችሁ፣ እናንተን አይፈልጉም። ይቸግረኝ እኮ ነው ደግሞ ይሄ አባትሽ፣ እዛ መናፈሻ ቆሞ ሲያወራ እንደ አንጠለጥሩና እንዳይወስዱት ብዬ ነው። ኧረ እሱን አይፈልጉም። እውነቴ ነው። እንዲ ቢጣላኝም ቢያጫውተኝም እኮ እሱ ነው ያለኝ። ለእሱ ግን እንደዛ ትይው አይ ብለውም ግድ አይሰጠውም። በአት ነግርኝም አውቀዋለሁ ነው የሚለኝ። ባሻ እኮ ወንድሜም፣ አባቴም፣ ጓደኛዬም ነው። አቤት እናቴን እንዴት ይወዳት እንደነበር ብታውቂ፣ እሷም ያለሱ ሰው ያለ ይመስላትም ነበር። አይ ጊዜ፣ አይ ዘመን። ደውያ ሁሉ አለፋ አይደል? በወታደርነቱ አስከብሯት፣ ዓመት በዓል ሲመጣ ቤቷን ሞልቶላት፣ አመሜን ብትለው አንጠልጥሎ ወስዶ አሳክሟት፣ ቤት አምጥቶ በጋርዶላት፣ አቀማጥሏት ነው ዘመኑን ያሳለፍ ነው። ኢትዮጵያ ቤታችን ግድግዳ ላይ በእጅ የተሳሉ የዘመን መለወጫ ስዕሎች አይቻለሁ። ታዲያ በየአመቱ ለእንቁጣጣሽ ስዕሉን በእጅ ስሎ ነበር የሚወስድላት። ከእኔ ጋር ተጣልተን እንኳን እናቴ ጋር ሄዳለሁ ካልኩኝ ሂጂ ቃል በሸንጋፋ የመልሱልኛል ይለኝ ነበር። ታዲያ እኮ እውነቱን ነው። አንድ ቀን እንኳን አታሳድረኝ፣ ሂጂ ከደህና ልጅ አታቀያይሚኝ ትለኝ ነበር። በደህናው ጊዜ እኮ አንድም ሁለትም ቀን እንደው አድራለሁ። እሷ ጋር ጸብ ካለ ግን አይ በፍጹም አይሞክርም። እማዬ ሙች ደስ ይላል። አብሮ ኖሮ አብሮ ማርጀት መታደል ነው። በጣም በጣም። ለዛ ነው እኮ ሰዎቹ እንዳይወስዱብኝ መስጋቴ። አይዞሽ፣ እናንተን ስለማይመለክት አይወስዱብሽም፣ አትስጊ በስራ ቀን ሰበሰብከን፣ ሰውዬ። ምን ተጎዳ ታዲያ፣ ምሳችሁን ጋብዬ። ሁሌም በመሳሳት ብትቀጥረን ይመቸኛል፣ ከፋይ ከሆንክ። አዎ፣ ሲያምርህ ይቀር። ምን አለበት ይሄ ኢንሹራንስ ብር እንደሆነ እንደ ጉድ ይገባል ባለው። ቆንጆዋን ዘላለምን ከፊት አስቀምጦ ማን እምቢ የሚል መልስ ይሰጣታል? ምን ነው ባለፈው እሷን ቀጥረህ ደንበኞችን እንዳታባረርብ ስትሉኛል ነበር። እሱን ያለው ክንፉ ነው። ተገነጠልክ እንዴ እንዴት ያው በሀሳብ ከክንፉ መለየት ከጀመርክ ቆይተ መገንጠል አይቀርም ብዬ ነው። ምኞት ነው። እኛ እንገነጣጠልም። እሷም ደንበኞችን ማባረሩ አይቀርም። ለነገሩ ስራዋ ላይ በጣም ገራሚ ናት። ሃው ሜይ አይ ሄልፕ ዩ ስትል ገና ኢንሹራንስ ፈለገ ባደውል እንኳን ኢንሹራንስ ልገባ ነው ታሰኝሃለች። አንተ ሰውዬ፣ አይ እዚያ አያያዝህ የቬጋስ ሽርሽር ሊቀርብህ ነው። አይቀርም ጉዳያችንን በድል እንወጣና እውነቴን ነው እምላችሁ ወደ ቬጋሳችን ሁላችንም አንድ ላይ እንሄዳለን። እኔን አይጨማ። ይቅርብሃል? ይቅርብኝ። በአድመኝነት የመጣ ውጤት የአሸናፊዎች አይደለም። እንደ ንፋስ ጉልበትህን ሳይሆን እንደ ፀሐይ ብልሃትን ተጠቀም። እናመሰግናለን ፕሮፌሰር ይርዳው መልካም። ለነገሩ ቢቸግረኝ እንጂ ዝም ብዬ በስልክም ልነገራችሁ እችል ነበር። እግረ መንገዳችንን እምሳን ብላ ብዬ ነው። ምን ተፈጠረ? ደረጄን ወሰዱት። ማን ነው ማን ነው የወሰደው የትራምፕ ሰዎች ኦ ወታደሮቹ አዎ ደረጀ ታክሲ የሚነዳው አዎ እሱ ኦ ማይ ጋድ እሱ የኖር አደል እንዴ ወረቀት የለውም የስራ ፈቃድ እንጂ ግሪን ካርድ እኮ የለውም ለነገሩ ግሪን ካርድ ነበረ ግን ያኔ አደገኛ ሱሱ ውስጥ በገባ ሰዓት ሳያሳድሰው ጊዜ አለፈ ይሄን ሁሉ አመት እሱ ብቻ ሳይሆን ሌሎቹም ብዙ አበሾች አሉ ሀያ አመትና ከዛ በላይ ወረቀታቸውን ሳያልቅላቸው የቆዩ እናወሰዱት ዛሬ ጠዋት ደውለው ነገሩ። ትላንት ምሽት ላይ ነው አሉ። ታክሲ ውስጥ እንደተቀመጠ ደርሰው አንጠልጥለው የወሰዱት። አቤት ጭካኔ! አቤት ጭካኔ! ምንም ወደ ኋላ ማየት አትችልም እኮ። እንዴት የሚያስጠላ ነገር ነው ባክ! አያያያያ በሆኑ በኮሪያ ጦርነት አንድም ምርኮ የሌለን እኛ እንደሆንን እንታውቃለን። ያው ምናልባት ብዙም ከፊት ሆናችሁ አልተዋጋችሁ ይሆናል አዋሻ። ለነገሩ አንተ ተጋድመህ ከመዋል የተለየ ምን ታውቃለህ? ባሻ መቼ ጦር ሜዳን የሚያህል ቦታ ገብታችሁ መርጦ የሚማርክ አለ አይመስልኝም አንብባ፣ እውነቱን ታውቃለህ። እሺ ባሻ የተሰውብንን ወንድሞቻችንን በሙሉ ሰብስበን ወደ ሀገራችን መመለሳችንንስ? ለምን ምን አደከማችሁ? አየህ፣ የሀገር መሬት የሀገር ክብር የሚሉት አንተ አይገባህም ነው ብለው ነው ባሻችን። ቆይ፣ በኮሪያ ምድር በተደረጉ የወዳጅነት የማጥቃት ውድድሮች አሸንፈን ዋንጫ መሸለማችንን ሰምተሃል? ከአሜሪካኖቹን በልጣችሁ አጠገባችንም አልደረሱ። ይህን እንኳን አላውቅ። እንዲ በኩል ታውቁት? እነሱ ሲሰሩ እናንተ ደግሞ ወሬውና መናናቁ ህሊናችሁንም ልባችሁንም ደፍኖታል፣ ጊዜያችሁን ነገር ጨርሶታል። እናንተ እዚህ እጅ ሰጥታችሁ መጥታችሁ እኛንም እጅ አታሰጡንም ነበር አይደል እንዴ? እሱ ሳይሆን እናንተው ራሳችሁ በጀብዱ ታውራችሁ በመናናቅ ተከፋፍላችሁ ጊዜያችሁን አባከናችሁትና ታሪካችሁን በአግባቡ ለትውልድ እንዲደርስ አርጋችሁ ስላልጻፋችሁትም ስላላጻፋችሁትም ጭምር ነው። ታዲያ አንተ አትጽፈውም የማናውቀውን ታሪካችሁን። እኛ ሀገርን ስንጠብቅ ዳር ድንበሯን ስናስከብር አሳለፍን። እናንተ ታሪካችንን በመጻፍ ለምን አትተጉም ነበር? ለማፍረስ ከምትደክሙ ባሻችን፣ ምናልባት አገር በመገንባቱ ድርሻ ላይ ኖረን ይችላል። ሀገር አፈረስክ ተብዬ ግን ስወቀስ ያመኛል፣ በእውነት አይስማማኝም። ባሻ እንደዚህ አይበሉ። በወጣትነት እድሜ ለሀገር በምታስፈልግበት ሰዓት ሀገርን ጥሎ መሰደድ ያው ከማፍረስ ምን ይለያል? አይ ባሻ፣ እሺ ይሁን። እኔ ስኑሮ የላሸንፍ ብዬ ነው። እርሶ በዚህ እድሜ ወጥቶ የለም እንዴ? የእሱን አይደል እንዴ? እኔ ስምል ልጄ ዲቪ ብላ መጣች፣ ሚስቴ ልጇን ብላ መጣች፣ እኔ ሚስቴን ብዬ መጣሁ። አዘ ለማቀፈም ያው ተሸከመ ነው። የራሳችንን ኑሮ ትተን የእነሱ ኑሮ አዳማቂ ሆንን። እናንተ ብትበረቱ ኖሮ ምናልባትም ነጩ ነበር ሀገራችን መጥቶ፣ እኔ ስፖርት ስሰራ ቆሞ መመልከት የነበረበት ነጩ ነበር። ለእኔ ሾፌር፣ ቤቴን ጠባቂ፣ የድርጅት የሰራተኛ መሆን የሚገባው አሁን ያሉት ትክክል ነው ባሻ። እውነቴን እኮ ነው ምልህ ሚኪያስ። የአክሱም ሐውልት ሲቆም ላሊበላ ሲፈለፈለ ፋሲል ሲገነባ የት ነበሩ? ያልነበሩም እኮ የሚገርመው፣ ሮጠው እንኳን አልቀደሙንም። እሱማ ወንድነት ነበር። እናንተ ግን ቆማችሁ ስትነዛነዙ ነው የምታሳልፏቸው። የሰጣችሁንን እኮ ነው። ድሮ ባርነት በጦርነት በኃይል ነበር። አሁን በፈቃደኝነት እንዲ እንዲያውም በልመና እኮ ሆኗል። አማራጭ የለም። እድልም እንደዚህ ሆነን አንቀርም አንድ ቀን ወደ ቀደመው ደረጃችን የምንመለስበት ዓለምም አይኑን ወደ ኢትዮጵያ የሚያዞርበት ጊዜ ሩቅ አይሆንም። ግድ የለም። አዎ እኔ እናርሶም ከምንጣላ ተስፋ እናርግባሻ ደሱ ይሻላል። እንዴት ነው እትዬ አምሳለ ይኸው መጥተናል ደግሞ ሰላምዬ ተመስገን ነው አዎ ተመስገን ነው እንደውም ሳስብሽ ነው ያደርኩት ልደውልልሽ አሰብኩና መበጥበጥ ነው ነገ እዛው አገኛታለሁ ብዬ ተውኩት ምን ነው በሰላም በሰላም ነው ነዋሪ ነሽ አይደል እዚህ ሀገር ማለቴ ወረቀት አለሽ አዎ አለኝ እኔ እኮ በዲቤን የመጣት ሴትዝነሻ ያን የሆኑ ጊዜውን ጠብቀው ሰጡኝ እሰይ አይ መልካም ነው አስጨነቅኩት አይ ትናንትና ወደ ቤት እየገባሁ ድንገት ሰፈራችን ትርምስምሱ ወጣ ወዲያው ደግሞ ኃይለኛ የበር መንኳኳት ግርግር ተሰማ በኋላ ልሽ ሳጣራ ለካኛ መኖሪያ ላይ የሚኖሩ ሁለት ወንድማማቾች ሜክሲካኖች አሉ እነሱን ሊወስዱ መጥተው ነው ኦ አዎ ሰሞኑን እንደዛ እያደረጉ ናቸው ያስፈራሉ ሰላምዬ እርምጃቸው ራሱ እንዴት ይከብዳል ለዚሁ ጉዳይ የሰለጠኑ ወታደሮች ናቸው። የእነሱ ድርሻ የተነገራቸውን ሰው ካለበት ቦታ ይዘው መውሰድ ብቻ። ያሳዝናል። እርሶስ ወረቀት አለዎት አይደል? ወረቀቱስ አለ፣ ግን ግን ምን ቢመልሱኝ? ምን እንዳይቀርብኝ ማለት ነው? ደግሞ ለእኔ ሕይወት እዚህ ኖርኩ፣ እዛ ኖርኩ፣ እስከዛሬም ለውጥ አላመጣውም፣ እንኳን ከዚህ በኋላ አይ ተስፋ መቁረጥማ አያስፈልግም። ደግሞ ልጅ አለኝ ብለውኝ የለ? ልጅም አለኝ ልጅም አለኝ። ሰላም ክንፉ ይባላል። ክንፉ? አዎ። ምን ነው ታውቂዋለሽ? ክንፉ የሚባል ሰው አውቃለሁ። የህይወት ባለቤት ወይ? አዎ እሱ ነው። ታውቂዋለሽ ልጄ? አዎ ትዬ፣ እነሱ ናቸው። ባለፈው ሀዘን ሲያጋጥመኝ ቤት መጥታ ያጽናኑኝ። እውነት ትግባባላችኋ? ብዙም አይደል ከሌሎቹ ይልቅ አባባ ጋር ነው የምንቀራረበው የህይወት አባት ሽማግሌ አዎ ወይ ጉድ የክንፉ እናት ነውታ ደስ ሲል የክንፉ እናት ነኝ አይ ታዲያ ክንፉን የመሰለ ልጅ እያለት ማዘን መከፋት ሆድ መባስ ምንድን ነው እርሱ እንደሆነ እንኳን ለእርስዎ ለብዙ ሰው የሚሆን ፈጣን ጎበዝ ልጅ ነው ልክ ነው እኔ ለእርሱ አልሆንኩም እንጂ እርሱ ስለ ሁሉም ይሆናል ኧረ አይባልም እርሷ አብሮት መኖሮ ከምንም በላይ ነው። መበረታታት ነው ያለብዎት። አሁን ደግሞ ሌላ ተጨማሪ ልጅ ልጅ ላይ ወደለ ደስ ደስ ሊወት ነው የሚገባው። በቃ በቃ እንግባ። ውይ ሰዓቱ ደረሰ መሰለኝ። ገና እኮ ነው። ይሁን ይሁን። መታጠቢያ ቤት በዛው ደርሼ እገባለሁ። እሺ ጥዬ ነገሩ ደረጀ፣ አንድ ሁለት ነጥቦች ነበሩበት። የምን ነጥብ? አንድ ሰሞን በፖለቲካ ልዩነት በየስታርባክሱ ጭቅጭቅ አልነበር? ብዙም በማያውቀው ጉዳይ እኮ ነው። ድንገት ደርሶ ከአንደኛው ጋር ተማረርና ጸብ ተፈጥሮ ሶስት ቀን ታስሮ ወጣ። ሌላም ጊዜ እንደዚሁ ከሚስቱ ጋር ተጣልቶ ሲጫጫሁ ጎረቤት ለፖሊስ ደውሎ አንድ ቀን እስር ቤት አድሮ ወጥቷል። ዋው ደረጀ፣ ይህን ሁሉ አመት ተንከራቶ መጨረሻው እንደዚህ ሆነ። ህግን አለማክበር መጥፎነቱ ይኸው ነው አንዳንዴ ቀላል ወይም ለጊዜው ልክ የመሰለን ነገር ቆይቶ ያስከፍለናል። ችግሩ ችግሩ እንኳን ሳይሆን ሲስተሙ ጠንካራ ስለሆነ እያንዳንዷ ውሎና አዳር እየተመዘገበች ናት። የት እንደምትውል፣ የት ሾፕ እንደምታደርግ፣ የት እንደምትዝናና ክሬዲት ካርድ ሳይቀርብ መስካሪ ይሆንብሃል። አልጎሪዝሙ ደግሞ ያንን ይሰበስብና እንደዚህ አይነት ሰው ነው ይልሃል። ለሁሉም ነገር መጠንቀቅ ነው። ከሚስቱ ጋር ቢለያይም ልጁን እኮ እያስተማረ አቅሙን እያደረገ ነበር ምን ልናደርግለት እንችላለን ምናልባትም እስካሁን ጭነው ልከውት የሆነ ሰው በጣም አሳዛኝ ነው ይህ ሰውዬ እኮ ጉዳ መጣብን በጣም እኔ የማውቀው ወንድና ሴት ብቻ ነው በማለቱ ተደስተን ሳንጨርስ ይሄኛው ደግሞ ለብዙ ሰው ኑሮ ከባድ ሆነ አንድ ልጅ ስራ ቦታ ያገኘሁት በቅርቡ ነው ሚስቱን ያመጣት ገና የወረቀቷን ጉዳይ አልጨረሰችምና መልሰው ይወስዱብኛል ብሎ በቃ የት ላስቀምጣት ምን ላርጋት እያለ ሲጨናነቅ አየችው። ግማሽ ሳቅ ግማሽ አዘን ይዞ ነበር። ማሰቡና መጠንቀቁ መጥፎ አይደለም፣ ግን ደግሞ የመሆን ፖሲቢሊቲ ያላቸው ለጊዜው ይታወቃሉ። በተለይ በፍርድ ቤት የተወሰነባቸው ልክ እንደ ደረጀ ተደጋጋሚ ነጥብ ያለባቸው፣ በመጠጥ በሱስ ውስጥ የገቡ ጸብ በመቀስቀስ የሚታወቁ ከባድ ጊዜ ነው የሚሆንባቸው። ይገርማል። አሜሪካ ሀገር አንድ እግር ይግባ እንጂ ችግር የለውም ይባል ነበር በፊት። አሁን ወንድም ትራምፕ ብሎ ነገር የለም ማለት። አንዳንዴ የሚያናድዱ ነገሮች እኛም ሰዎች ጋር እንታዘባለን። አዎ፣ በስንት በመከራ ስንት ወጪ አውጥተው በዲቪም ቢሆን ሌላ ሰው ሊጠቀምበት የሚችለውን እድል ወስደው እዚህ በመጠጥና ሱሱ ውስጥ ገብተው በየከተማው ሲያውደን እድሉ ስታይ ያናደዳል እንዴት ሰካራም ለመሆን ከሀገር ትወጣለህ? ስንት ተስፋ የሚያደርግህ ቤተሰብ እናት፣ አባት፣ እህት፣ ወንድም እያለ እንዲሁ ባክነህ ትቀራለህ። በስመ አሜሪካ የሚበላ አይጠፋም ብሎ ዝም ብሎ እያውደለደሉ መኖር፣ አበሻ አይጨክንም ብሎ በየጊዜው ለመቀፈል መድከም፣ ሀገሩ የስራ ነው። ሰርተህ ሰው መሆን ካለብህ መታገል ነው። እነሱም ቢሆኑ ስራ ብለው አምጥተውህ እዳ ስትሆንባቸው መጸየፋቸው በተወሰነ መልኩ አግባብ ነው። ቢሆንም ወደ ሀገር መመለስ የሚባል ነገር ተቀባይነት የሌለውም፣ እሱን እኔም እስማማለሁ። አንዳንድ ሁኔታዎች ወደዛ ይገፋሉ ማለቴ ነው እንጂ ሰው የፈለገ ቢሆን ከሀገር ውጭ ዋጋ የለው። የፈለገ ብትሰራ፣ የፈለገ ብትመነዘብ፣ ሀገር ክብር ናት። ቀና ብለህ የምትሄድባት አይደል? እንወጣለን አንወጣም ብሎ ማሰብ ራሱ እኮ ጥገኝነትን የሚነግር ነው። በጣም ያማል። ሳውዝ አፍሪካ የማውቃቸው ጓደኞቼ በስንት መከራ ተሳክቶለት ንብረቱን ሸጦ ሚስትና ልጆቹን ይዞ ስንት ሀገር ረግጦ ሜክሲኮ ድንበር ላይ ደርሶ ሊገባ ሲል ያው ያው ሰውዬ ተመረጠ። የእድሜውን ግማሽ በመንገድ በተስፋ ነው ያሳለፉ። ታዲያ አናሳዝንም? ምሳ አልክ እንጂ ለዛሬ ቀንስ የሚጠጣ ነበር የሚያስፈልገው። ድራማውን የተጫወቱላችሁ ተስፋይ ሲማ እንደ አሸናፊ፣ ጀንበር አሰፋ እንደ ትርንጎ፣ ዮሐንስ ዘሪሁን እንደ ይርዳው፣ አልማዝ ልመንህ እንደ ሐምሳለ፣ ቴዎድሮስ ለገሰ እንደ ክንፉ፣ ዘመናይ ዘሪሁን እንደ ህይወት፣ አበባየው ታደሰ እንደ ባሻ፣ ሐረግ ጓንቼ እንደ ሰላም። አብራችሁን ስለቆያችሁ ከልብና መሰግናለን።